ሳምራይ ሄለው ወይዘሮ ሂሩት እንዴት ነሽ? ደህና ነኝ። እንዴት ነሽ አንቺ? ሳምራዊት ቤት ሆነሽ ነው እንዴ? አይ ባለፈው እኮ ከእሱ ጋር ሆነሽ እንዳደጉብሽ ስላልሽኝ አሁን ወጣ ብዬ ነው ማናገርሽ። የተባልሽውን ነው የምታደርጊው። ሳሚም እኮ ብዙ ግፋት የለበትም። ቤተሰቦቹን ለማግኘት ካለው ጉጉት የተነሳ ነው እንጂ ተባልኩሽ። ስለእሱ ከልጅነት ጀምሮ ደረቅ ብርቅ አለ ልጅ እኔም እስከ ማውቀው ድረስ እንደዚህ አይነት ልጅ አይደለም። በጣም መልካም ሰው ነው። በቃ እሱ ጥብቅና መቆምሽ ነው። እሺ ምን አዲስ ነገር አለ? ኃይልሽም እያየሁት ነበር። ተገኘ አይ ያን ያክል እንኳን የሚያስፈነጥስ ነገር አለ ልያገኛ እና ምን ይላል የተመዘገበው ስም አለ። አሁን በማን ስል ነበረው የምትታ የማዘር አባት ነው ለጊዜው ያለኝ መጠሪያ። ለጊዜ የሚባል ነገር የለ። አንድ የመዝገቡ ላይ የሰፈረ ነገር ነው። በዛ ነው የምትጠረው። ችግር የለውም። ባይነሳም አይከፋኝም። እዚያ ያለው የአባቴ ስም ግማን ነው። እዚህ የተጻፈው እንግዲህ ሳታይ ሽብሩ በሚል ሽብሩ ሽብሩ ማ ሽብሩ ሳታይ ኦ ከባድ ስም ነው እና ቆይ ሌላ የተጻፈ አድራሻ ምናምን ነገር አለ? ሌላ ምንም ነገር የለም። ይሄን የተገኘ አንቺን ሲጥሉሽ የዛኔ በወረቀት ጽፎ ጎን ሊያስቀመጡት ስም ይሄ ነው። ታዲያ እንዴት ነው መፈለግ የምንችለው? እንግዲህ እኔ ማድረግ የምችል ይሄንን ብቻ ነው። ቀሪ አንቺ ስራ እሺ፣ የሳይመንስ እሱ ተስፋ ቢቆርጥ ነው የሚሻለው። ምን ማለት ነው? ተስፋ ቢቆርጥ ይሻላል ማለት። ቆይ፣ ምንም የተገኘ ነገር የለም ማለት ነው? በቃ ጨርሻለሁ፣ በይ ቻው። ሄሎ፣ አንዴ ቆይ፣ በይ ዞር ያሉት ማለት ለብታስ ጨርሰኝ። ቆይ፣ ምን ለማለት ፈልጋ ነው? ተስፋ ቢቆርጥ ይሻላል ያለችው ሳይመን? አንተ ኮት ይላል እንዴ? ምንድነው እንደ ማጅራት መቺ ከጀርባ የተገጠርከው? ተስፋ እንድቆርጥ የማትፈልገው። አይ ሳይመን እንደዛ እኮ አይደለም ያለች። በቃሽ፣ መስማት ያለብኝ ሰምቻለሁ፣ መድገም አያስፈልግም። ደግማ ከደወለች ግን መቼ ቢሆን ተስፋ እንድማልቆርጥ ንገሪያት። ለምንድነው የማትሰማ? አይ ሳይመን እኔም እኮ ገና እየጠየቅኳት ነው ስልኩ የተቋረጠ መጠየቅ አያስፈልግም። እኔ ገብቶኛል። ምን ነው የገባ? ገብቶኛል አልኩሽ። አሁን እኔን ተሽ የራስሽ ቤተሰብ ላይ ብታተኩር ይሻላል እሺ

እናቴ ለማየት የግዴታ ቀጠሮ መያዝ አለብኝ እንዴ? ሳይሆን፣ ያው ባዶ ቤት ሆኖ እንዳይጠብቅ ነው። ይሄ እሳቸው ካሉት ኮሎኒ በቂ ነው። አይ ቦስ፣ ለአንተ የሰጠ ልቦና እኮ አይ አብርሽ፣ እኔ እንደዛ እንድትለኝ። እኔ የምለው ቦስ፣ ባለፈው የነገርከኝ ጉዳይ እንዴት ሆነ? የትኛው ጉዳይ? ያ ባለፈው እንድፈልግልህ የነገርከኝ ኦይ፣ በስርዓቱ ጥሬ፣ እኮ ረሳሁት አብርሽ። አይ መጀመሪያም አስፈላጊ እንዳልነበር ኖ ኖ፣ እንደዛ ማለት አይደለም። ለጊዜው ነው እንጂ ይህንን ነገር በስራ ምክንያት የተወኩትኝ አልረሳውትም። በሌላ ጊዜ ይህን ጉዳይ በደንብ እንከታተለዋል። ችግር የለውም ቦስ፣ በፈለከኝ ሰዓት እኔ አለ። ግድ የለም አብረሽ፣ ጊዜው ሲደርስ እናወራበታለን። እዚህ አገኝሻለሁ ብዬ ስላልጠበቅኩ ነው ቀጥታ ወደ ጥያቄ የገባሁት። ያው አንዳንዴ እኮ አንዳንድ ሰዎችን የማጠብቅበት ቦታ አልታገኝ ትችላለን እንደዛ ስለሆነብኝ እኮ ነው የምጠይቅሽ። አው በናትለ አንድ ጉዳይ እኮ መጥቼ ያለ ምክንያትማ እዚያ አትገኝም። የተገኘሽበትን ምክንያት ነው እየጠየኩሽ ያለሁት። አው ዳንዬ መቼም ለሰው እንዲያረኩ ማለት ደስ ባይለኝም። አንድ አባት አሉ እዚህ ጧሪ የሌላቸውና በየወሩ እየመጣሁ እሳቸው ናቸዋለሁና ለዛ መጥቼ ነው። በእውነት ያልጠበኩትን ነገር ነው ያገኘሁት። ያንቺን መልካምነት እንዳይ ነው የረዳኝ። ለራሴ ብዬ የማረገው ነገር ነው ኮ። በጣም ደስ የሚል ተግባር ነው። በርቺ፣ ቀጥይበት። የማስፈልግሽ ነገር ካለ እንረዳዳለን። እሺ ዳን፣ በጣም አመሰግናለሁ። ምንም ማለት አይደለም። ቆይ የእኔ እዚህ መገኘት ምንም አልመሰለሽም? አይ፣ ያው አንተ የህዝብ አገልጋይ ስለሆንክ የትን ቦታ ብትገኝ የሚገርም ነገር አይደለም ብዬ ስላሰብኩ ነው። እሱስ ልክ ነሽ። እናት ቆያለሁ ወይስ ልጠብቅ? አይ ትንሽ እቆያለሁ። ሌላ ጊዜ እንገናኛለን። ደህና ነው ት ማማ፣ እንዴት ነው ት? እግዚአብሔር ይመስገን። ኧረ ተይ በሉ፣ ደህና ነኝ። ደህና ነው ት? እግዚአብሔር ይመስገን። እየበረቱ ነው። አሁን እኔ ነኝ። እሺ፣ ምን አለ ቀደም ብለህ ብትነግረኝ። ማዘሯ እዚህ እንደሚመጣም አልነገረኝም። በድንገት ነው፣ ዝም ብሎ ይዞኝ የመጣኩ ምን እያላችሁ ነው? ይሄ የኔ ቤት ጭምር አይደል እንዴ? ለምንድን ነው የምትጨነቁት? አይ ልጄ እርጅና ተጫጭሩኝ እንጂ ለአንተስ ይሄን ነበር በሚገባው። እስቲ ልጄ አብርሃም እስቲ ከሰል አቀጣጥል። እሺ እናቴ፣ ቁጭ በይ። እኔ አቀራርብ ያብርሽ። አረ ቁጭ በይ። እኔ እኮ እሳቸውን አፍቀዩ ነው የመጡት እንጂ ለሌላ ነገር አይደለም። ለአንተ ምንስ ብቸገር ልጄ፣ ገር እድሜ ለአንተ ጎኔን እኮ እያሳረፍኩኝ እያደርኩ ነው። እኔ ምንም ያደረግኩት ነገር የለም እማዬ። እኔ ተራ መልእክተኛ ነኝ። በእኔ አቅም ምንም ነገር የሆነ ነገር የለም ጸጋውን ባያሳድርብህ አንተ እንዲያ ልታስብ አትችልም ነበረ። ልጅ ለእናቱ የሚያደርገውን ነገር ብቻ ነው እኮ ነው ያደረግኩት። እሱንስ ቢሆን ማን ያደርገዋል ልጄ? ከሰው እኩል እያደረገኝ ፈጣሪ ይስጥልኝ። አሜን። አመሰግናለሁ እናቴ፣ ለእርሶም ዕድሜና ጤና ይስጦት። አሁን እርሶ ጤናዎት እንዴት ነው? ተመስገን ተመስገን ልጄ፣ አንተ እያለህልኝ ምንም አልጎደለብኝም ተመስገን እያልኩ። እሰይ እናቴ እንኳን ደህና ሆኑልኝ። ከጎኖት ደግሞ ጠንካራ ልጅ ስላሉት፣ አይዞት በርቱ። የእሱንማ ተወው ልጄ ይኸው የራሱን ሕይወት እንዳይኖር ብቸኛ አድርጌ ያስቀረሁት እኔም፣ በማስታመም መከራውን እያየ ማይባክሽ። ስንቴ ነው ምነግርሽ እንደዛ አትበይ ብዬ። እኔ አንቺን ማስታመም ክብሬ ነው እንጂ ከምንም የሚያስቀረኝ ነገር አይደለም። አንተ የቻልከውን ማን ይችለዋል ልጄ። እኔንም ቢሆን ገላይን አጥበህ? የምፈልገውን ነገር አድርገህ የምታስታምመኝ ልጄ ሁሉ እንችለ አንተ አይደለ። አይ እናቴ፣ እውነታቸውን ነው። አብርሽ፣ አንተ በጣም ጠንካራ ልጅ ነህ። እድሜህን ሁሉ ለእናቴ የሰጠህ በእውነት እግዚአብሔር ይባርክ እግዚአብሔር ያክብረ። በሉ ረፉ፣ ትልቅ ልጅ ልታስለቅሱ ነው እንዴ? እናቴ፣ ለዚህ ለልጆች ስትሉ ጠንካራ ይሆኑ። መድኃኒቶን ደግሞ በአግባብ ይውሰዱ እሺ ልጄ። ፈጣሪ አክብር ማዘር። እቺ ደግሞ ለአንዳንድ ነገር ማሟየት ሆኖታለች። አይ ልጅ እንግዲህ ምን ልበል፣ ፈጣሪ በወጣ ይተካ፣ ጤና ይስጥህ፣ እድሜ እድሜ ያርዝምልህ። አሜን፣ በልጆች አገኘው። አሜን። እኔ እኮ እማማ ናፍቀውኛል ስትልኝ የምርህን ነበር ይመስልኝ። የእውነት አሁንም የምርህን ናፍቀውኝ ነው የመጣሁት ለእኔ የእውነት ቦስ ከቃላት በላይ ነህ። እናቴን ስለምታከብርልኝ ደግሞ እግዚአብሔር ያክብርልኝ። ምን ነው የእኔ እናት ብቻ ናቸው አልክ? እኔም እኮ ኃላፊነት አለብኝ። ልጅህ ሙሉ ይሁን ልጄ፣ ያሰብከው ይሙላልህ። አሜን። አይ እናቴ፣ ይሄ ሁሉ ምርቃት ለልጄ ይሁንልኝ፣ ለዛች ለትንሽ ልዕልት። በቃ አብርሽዬ፣ እኔ እንግዲህ በቃ ዝም በለል። አዎ፣ ሌላ ጊዜ መጥቼ እጫወታለሁ። ሰዎች ለስራ እየጠበቁኝ ስለሆነ ሌላ ጊዜ እመጣለሁ። ችግር የለም እማማ፣ ሌላ ቀን እመጣለሁ። እሺ ሰላም ሆኖ እማማ። እሱ መሰለህ፣ የትኛውን ብለብስ ያምራል? ልትኝ ነው። ዝም ብለሽ መረጪልኝ እኮ የምትሄድበትን ቦታ ንገረኝና ነው አሁን። እሱ ምን ያደርግልሻል? የሚያምርብኝ ብቻ ዝም ብለሽ መረጪልኝ። አንተ ላይ የሚያምርብህና ወይስ ስለዚህ የምትሄድበትን ቦታ ንገረኝና ለሁለቱም የሆነ ነገር ልምረጥና። ቤዛ ቤት እንሄድ ነው? ምን ምን ነው

የእሷን ደካማ ጎን እንድትነግረኝ ልነበር የሚጠየቁ? አንቺን ብሎ አማካሪ። የገና ጀምበር ምን አገኝሻለሁ ብዬ ሳስብ እኮ፣ አጋጣሚ ሲገቡ ተገጣጠሉ። ታቂው የሩጫ ሳምንት ነበር። ይሁን ዳንዬ፣ የሚያስሮጥ ነገር ግን አይፋ። ከመቀመጥማ፣ መሮጥ በስንት ጣዕሙ። ታዲያ ልጃችን፣ እህታችን እንዴት ናቸው? ምን ይሆናሉ ብለሽ፣ ደህና ናቸው። ከደንበኛ ጋር ያለው ነገር እንዴት? ያው፣ እኔ አልፎ አልፎ እንደማደርገው በጎ ስራ ላይ ነው ያገኘኋት። የት አገኘሃት ዳንዬ? ከአንድ ቤት ስትወጣ ሳያት እኮ ለማምን ነው የከበደኝ። አየህ አይደል ግን ሰዎች ስንባል ቀናችን ሌላ፣ ውሏችን አዳሪያችን፣ አኗኗራችን የተለያየ ነው። ትክክል። በተረፈ ታዲያ ህይወት እንዴት እያደረገ ነው? ዳንዬ እውነት ለመናገር አንቺን ካገኘሁ በኋላ በራሴ ላይ ትልቅ ለውጥ እያየሁ ነው። ዳንዬ ከአንተ የሚጠበቁ ናቸው። ቢቃኑም ነገሮች አጣመን ካየናቸው ናቸው። እንዲም የተጣመሙ ናቸው። አእምሮ ሲጣመም በእጅ ማቃናት የሚቻል ቢሆን ኖሮ እንችል ነበር። አለማቃናት ባለፈው ነግሬህ አውርተህም ነበር በዚህ ጉዳይ ራሳችን ላይ የቆለፍነው ቁልፍ ኬሳችን ውስጥ ሲሆን እንዲህ ነው የሚያደርገን። አይቲጂዬ ጉዳዩ ያለው እኮ ከኬስ ውስጥ አውጥቶ ማንጋኑ ላይ ቁልፉን ይሰካው። አንድ ሰው በአደጋ ምክንያት አንዱ እግሩ ቢቆረጥ ሁለተኛው እንድገሙኝ ይላል። እንደምትይው ቀላል አይደለም። በቁሙ በድማሚት እንደተመታ ህንጻ፣ እኔም ፍርክስክስ ነው ያልኩት። ህንጻ ቢፈርስ ቦታው ላይ ሌላ ነገር ይሰራል። አንተ ግን ፈርሰ፣ ሙሉ ለሙሉ ኦና ሆነን ይቀር ኦናልሽኝ። በቃ ዳኒ ያንተ ስሜት እኮ ሳይገባኝ ቀርቶኛል። ነገር ግን በአንድ ቀን ሙሉ ቤተሰቦቻቸውን አጥተው ብዙ ፈተና የሚደርስባቸው ሰዎችን ደግሞ ማሰብ ያስፈልጋል። ሰው አይደለሁ እንደ ሰው የራሴን ችግር ብቻ ስለማዳምጥ ነው እንጂ ልክነሽ ልክነሽ ብቻ እንኳን አይበቃም ዳኒ። ብዙ የማህበረሰቦቻችን ችግር ቤት ተደብቆ ስላለ እንጂ አንተም ሳሰማ ቀርታ አይደለም። አደለም እና ከዚህ ተምረህ ደግሞ ራስህን ማበርታት አለብን። በራስ ሲደርስ እንደሚባለው ነው። እባክሽ ዳን፣ ያንተ እኮ ለብዙ ሰዎች አዲስ ህይወት እንዲጀምሩ አዲስ ጅማሩን ያሳየ በጣም ብርቱና ጠንካራ ሰው ነው። እንዴት ለራስ መሆን ያቅታል? እንጃ። ቲጂ፣ የፊዮሪ ነገር ውስጥ የተሰንቅሮ ሊወጣልኝ አልቻለ። ሙሉ ለሙሉ ላታጠፋ ትችላለህ፣ አምናለሁ። እሱም ማደም ዘዝግል ግን አዲስ ነገር መጀመርን ትችላለ ብዬ አስባለሁ። ማስታገስም ይቻላል። አይ ቲጂ፣ ማስታገሻው በመድፌ ወይስ በክኔ? ቀልድ ጀመርክ አይደለም? እሱንም ከቻልኩበት እኮ ነው። በሰዎች ቀልድ ፈገግ በሉ ትላላችሁ አይደለም? የሚያስፈልግ ስልክ አንዳንድ የማያስፈልጉ ስልኮች አሉ። ምን ነው? መጽሐፍ ቅዱስ ያየ ሰይጣን መሰልሽ። ስማ፣ ከአንተ በላይ በዚህ ምድር ላይ የሚናገር ሰይጣን አለ እንዴ? ተይ እባክሽ፣ የማትናገረው አገር አጥፊ ሰይጣን አንቺ መሆን አለበት። ስማ፣ አጠገቤ እንዳትደርስ ፍርድ ቤት ወስኖልሃል። ቆይ ለምን የምትከተለኝ? ዝግ እባክሽ፣ አስመሳይ። እንደዚህ ልብስ ለብሰሽ ስትታይ ሰው ትመስያለሽ። እናንተም ሰው ሆናችሁ ሰው ነን ትሉ ይሆናል፣ አውሬዎች። ስነ ስርዓትሽ ያዥ፣ ዝም ብለሽ አፍሽን አትክፈች። አንተ ሰውዬ ከዚህ ሂድልኝ፣ ነገር አትፈልገኝ። ሁሉ ነገርሽ በነገሬ የተሞላሽ አይደለሽ እንዴ? ምን እያልሽ ነው? ስማ እዚህ እሪ ብዬ እንዳላዋርድህ ካጠገቤ ብትርቅ ይሻልሃል። መጮህማ ልማድሽ ነው። አንድ ቀን ግን ይህ ጮኸታም ጉሮሮሽን በጥሼ እገላግልሻለሁ። እስቲ እናት ወልዳሃለች፣ ሞክረው። ሱሬ የለበሰው ሁሉ ወንድ ይመስልሃል እንዴ? ሴትዮ ተይ አትፈታተኝ፣ እንዳታሳስች። ሲጀምር መሽ ትክክለኛ ነገር አድርገህ ታውቅና ነው ወንድምህን የምትክድ እኮ አረመኔ ጨካኝ አውሬ ነህ። አንተ ማለት በወንድሜ ቤት ተደላድለሽ የምትኖሪ እንዳይመስልሽ። ካፌውን እንደቀማውሽ እሱን ማሳጥችሽ ጎዳና ላይ ካልጣልኩሽ እኔ ዮናስ አደለሁ። አንተ ግን ይህን የተከበረ ስም ይዘህ እንደዚህ አይነት ጸያፍ ነገር ስትናገር ትንሽ እንኳን ማፈር ነበረብን። አንተ ማለት ግን ሐፍረት የሚባል ነገር ማታወቅ ቀማኛ ሌባ ነህ። ተይ እባክሽ። የወንድማችንን ቤት የማንን ጎረምሳ መሰብሰቢያ ያደረግሽ ወራ ያዳል ልክስክስ። አንቺ ሳታፍሪ እኔማ ላፍራ ይገባኝ ስማ እኔ ክብሬን የጠበቁ ኪዳን ያለኝ ሴት ነኝ። ላፊ ነገር ባትናገር ጥሩ ነው። ለምን ታወቀብኝ ነው እንዲህ የሚያንጨረጭርሽ ቅሌታም? ይበቃል! እንደዚህ ስለጮሽ እውነቱ ተዳፍኖ የሚቀር እንዳይመስልሽ። የወንድማችንን ቤት መልሰን እንወስደዋለን። እናንተ ሰዎች ምን አይነት እንስሳዊ ባህሪ ነው ግን ያላችሁ? እሺ እኔን ተውኝ፣ ለወንድማችሁ ልጆች እንኳን ትንሽ አታስቡም? እነሱን ምክንያት ማድረግ ስጭንና እናሳድጋቸው ስንልሽ አልሰጥም ብለሽ አሻፍርሽ። ለነሱ ደግሞ ምን እናንሰውች አይደለንም። ጭራሽ የኔ ችግሮች ሆኑ። ምንም ቢሆን አንዴ ተፈጥሯል። ይሄ ርካሽ ተግባርሽን ግን ባታሳያቸው ጥሩ ይመስለኛል። ሰውዬ ምን እያልክ ነው? ቆይ ምን ብታይብኝ ነው እንደዚህ ደረት ተነፍተ የምትናገረኝ? ስራሽንማ አንቺ ታውቂዋለሽ። ይኸውልህ ሰውዬ፣ እኔን ለማበሳጨት ከሆነ እኔ በማይረባ ነገር ዝም ብዬ መበሳጭ ሴት አይደለሁም። ይልቅ ሌላ ነገር ሳይከተል በጊዜ ብትሄድ ይሻላል። በቀርቡ ማን እንደሚዋረድ እናያለን። እንዴ እናደርግ? መገናኘታችን እኮ አይቀርም። እንግዳውን በጊዜ ከሸኘነ ደውልልሃለሁ ወይ ካልሆነ፣ ጉዞንንተና ነገራት ንብላነ ወንዬ ማምሸት እኮ አልችልም። ሳላ ገኘሽ ማድረግ አልችልም። የግድ መገናኘት ያለብን እኔም እኮ ባገኝ ደስ ይለኛል። ለማንኛውም እንግዳውን በጊዜ ከሸኘነው ደውልልሃለሁ። በቃ አንቺ እንግዳሽን ሸኝተሽ ስትጨርሽ ደውይልኝና እኔ እመጣለሁ። በቃ ሊድ በቃ ልትገቢ ይህንን እየጠበቁኝ ነው የሚሆነው። አንቺ ከሌለሽ ማዳ አይቀርቡም እያልሽ ነው ማለት ይቻላል። እኔም ያለ እነሱ መብላት አልወደም። በቃ ላስጨንቅሽ፣ ደህና ደር ይዘናዋል። ወንድም፣ ምን ነው ዛሬ በጊዜ መጣ? እንዴት ነሽ እህቴ? እኔ በጊዜ መጥቼ ሳይሆን አንቺ አምሽተሽ እኮ ነው። ወይኔ ሰዓቱን መሄዱን አላወኩም ነበር። ይገባኛል። ከምንወዳቸው ሰዎች ጋር አብረን ስቆይ ሰዓቱ ማይበቃል። ከምንወዳቸው ሰዎች ጋር ይኸውልሽ እህቴ፣ እኔና ፊዮሪ ከመጋባታችን በፊት ጠዋት ተገናኝተን ማታ ስንል አንድ ሰዓት እንኳን ይቆየን አይመስለንም ነበር። እኔ እኮ ግን ይኸውልሽ ምሳሌ ሆን አልኩሽ እንጂ ሁላችንም ከምንወዳቸው ሰዎች ጋር ስንገናኝ ስራችንን ትተን ስንስቅ ነው እኮ የምንውለው። ወንድሜ አሁን የሸኘኝ እኮ ይኸውልሽ፣ አንቺ ትልቅ ልጅ ነሽ፣ እራስሽን ማስተዳደር የምትችይ፣ ምንም ነገር መግለጽ አይገባሽም። መናገር ስትፈልጊ ስልክ ማውራት እንደዚህ ደስ እንደሚል አላውቅም ነበር። አይገርምሽም? እኔ ራሱ ገናውን እኮ እያጣጣምኩት ያለሁት አትዋሻ። ካረብዚ ምን በወጣኝ እና ዋሽሻለው። እኔ ያልኩሽ ከአንቺ ጋር ሳወራ የተለየ ስሜት አለው ነው እንጂ የመጀመሪያ ካድል የመጀመሪያ ነው ብዬ እንኳን አለው። እሺ አንድ ሁለት ሶስት አራት አምስትማ አገላምጫለው። እንዴ! አንተ እንደዚህ አይነት ሶስት መስለኝም ነበር። ይሄ ሁሉ ሴት በስልክ አውርተሃል? ግጥማ አድርጌ ነዋ። ወይ ጉድ! በፍጹም እንዳይነሳል መሰልከኝም ነበር። አንዴ፣ ምን አደረኩኝ? ያልከውንማ አልደግመውም። ታዲያ እውነቴን እኮ ነው የተናገርኩት። ከተለያዩ ሴቶች ጋር እንዴ? ጭራሽ ልደግመ ነው እንዴ? ቅማማ ምን እያሰብሽ ነው እንዴ? ቆይ እስኪ እናቴ ሴት አይደለችም? እቴ ሴት አይደለችም? ውይ አንተ ልጅ፣ በቃ እኔን ክፉ ልታናግረኝ ነዋ። እንዴ የምታደርገው አወዛገብኩሽ። እንዲ ጊዜ አንተ ስላልክ ነው እንጂ በፍጹም እኔ እንደዚያ ያለ ነገር ታደርጋለህ ብዬ አላስብም። እንዴት አወቅሽ? የአንድን ሰውነተኛነት ለመረዳት መጀመሪያ ቀን የተናገረውን ነገር ሶስተኛው ቀን ላይ ከደገመው ያ ሰው ትክክል ነው ማለት ነው ብዬ ነው የምንረዳው። እንዴት እንዴት? ውዝግብ ማለት ይሄ ነው። አንደኛ ብሎ ሶስተኛ ደግሞ ምን ማለት ነው? ማለት ያው የመጀመሪያ ቀን ስትገናኝ አውቀህም ይሁን ሳታቅ ልታሽ ትችላለ። ከዛ ደግሞ ሁለተኛ ቀን ድንገት አስታውሰው ያንን ቀን ልደግመው ትችላለ። ሶስተኛ ቀን ግን ችላ ስለምትለው በፍጹም ልደግመው አልችልም። ትክክለኛውን ነገር ትናገራለህ። ስለዚህ እውነትም ተናገር ውሸት በሶስተኛው ከደገምከ ያንተ እውነት እሱ ነው እያልሽ በትክክል ቢዚ፣ ይሄ ነገር ግን ትንሽ አከራካሪ አይመስል? ይህ ይገባኛል። የሆነ ሰው አስቦበት ሊዋሽ ከመጣ አስረኛው ቀን ላይ ብታገኘውም ተመሳሳይ ነገር ፊደል ሳያዛምት ሊነግር ይችላል። ይህኔ ግን ሀሳብ በድንገት የተገናኙ ሰዎች በመካከላቸው እንዲያንስ ነገር ይኖራል ስለማላስብ የኔ ጌታ እንደዛ ነው ብቻ፣ ይህኛው እንኳን ትንሽ ሊያቀራርበን ይችላል።

በእውነት እኔም እንደውም የነገውን ቀጠሮ ዛሬ ላድገው እንዲህ ብዬ እያሰብክ ነበር። የምር ነው እንድትመጣ ነው። አይ ቢዚ እኔ እኮ የምናገረው ነገር የምታምኚኝ ነገር ግርም ነኝ። ያንተ ልጅ ምን ይሻላል ግን? ቆይ ላስደንግጠ ምን ትጠቀማለህ? እኔ ልደንግጠልሽ የእኔ ልበነሱ በል አሁን መንገድ ላይ መቆም መንትተ ቀጥ ብለህ ወደ ቤት እንግዲህ ለምን ትግደረደሪያለች? እኔም ናፍቀኸኛል ባይ ደስ ይለኛል ብትይ እኮ ደስ ይለኛል። ምንድስ ይባሉ? ምን ነው ቤዚ ናፈርሽ። በቃ ፍሬ በኋላ እደውልልሻለሁ። አባዬ የመጣ መሰለኝ፣ ድምፁን እየሰማሁት ነው። አባትሽን ሰላም ልበለው። በዛው ነው ማገናኝ ማለት። ኦኬ ነው በቃ፣ ስልክሽን እጠብቃለሁ። እንዴት ዋልሽ፣ የእኔ ቆንጆ አለት? ደህና ነኝ የእኔ አባት፣ አንተ እንዴት ዋልክልኝ? ደህና ነህ? እንደዚህ የሆነሽ በማየቴ በጣም ደስ ብሎኛል። አስጨነቅሁ አይደል? የእኔ አባት፣ በአንቺ እኔ ሁሌም ደስተኛ ነኝ። ምንም ነገር ብትሆኝ እኔ ደስተኛ ነኝ። ምንም የምታስጨንቂ ነገር የለም የእኔ አባት። ተጨንቃ አሁን አንድ ስጦታ ይዤልሽ መጥቻለሁ። ስጦታ ነው? ለአንቺ ለወዷ ልጄ የሚመጥን ባይሆንም ትንሽ ስጦታ ይዤልሽ መጥቻለሁ። እኔ መጠኑ ሳይሆን ለአንቺ ለወዷ ልጅ ያንሳን ነው ብዬ ያልኩት። እኔ አለም አባት ቦክስ ጌታል ይጠቅምሽ እንደሆን እርግጠኛ አይደለም። ዝም ብዬን የገዛሁት አባት በጣም የሚጠቅመኝ በጣም የሙዚቃ መሳሪያ ነው። ወደድሽው? በጣም ነው ወደድኩት አባቴ። አንተ እኮ ሁሉ ሊሆን ካባት ነው ግን ይልል ስለወደድሽው ደስ ብሎኛል። የተሳሳተ ምርጫ ገዝቼልሽ እንዳይሆን ብዬ ፈርቼ ነበረ። ይሄ ነው አባቴ። አንተ እኮ አለም ላይ ካለው አባቶች ሁሉ ልዩ እና ምርጥ አባት ነው። ተይ እባክሽ፣ እኔ ምን አደረኩልሽና ምን የዚያ አይነት ክብር ደስታ ሁሉ እንዴት መግለጽ እንዳለብኝ ጠፍቶብኛል። በይ ልጄ ደስታሽን በደንብ አጣጥሚና ለራት እንገናኝ። እሺ አባት። ደግሞ እርግጠኛ ነኝ ከኔ በላይ ብሬ ነው በጣም ደስ የሚለው ብሬ። ብሬ ማን ነው? ብሬ ነዋ፣ ኮሌጅ ውስጥ እንደው ሙዚቃ ያስጠናኛል ያልኩልሽ ብሬ። ያ፣ ጎበዝ ሙዚቀኛው ነው አይደል? ጎበዝ ይገልጿል፣ በቃ የማይጫወተው የሙዚቃ መሳሪያ የለም። በዛ ላይ ደግሞ ድምፁን ሳያወጣ ራሱ ዝም ብሎ ሲያንጎራጉር ፀጥ ብለህ ነው የምትሰማው። በጣም ደስ ይላል። ሁለታችሁን ጥሩ ደረጃ እንደምትደርሱ አልጠራጠረ። የእኔ አባት ተስፋ ደጋለሁ። የሚልት እና የበቃታች ልብስህን ቀየረኝ። እጠብቅሻለሁ አባቴ። እመጣለሁ። በጣም ነው የማመሰግነው ድጋሜ አባቴ። ምንም አይደለም